እንግባ ትተኝ ይሉኛል። ስገባ ደግሞ ሰዓቴን አቃጥጌ ደግሞ ስገባ ደግሞ ሪስፔክት ማድረግ አለባችሁ ሁሌ ዲስ ሪስፔክት ማድረግ ላስታሽ። ማርያምን እኔ አውጥቼ፣ ዲቦራ፣ እግዚአብሔር ምስክሬ ለራስሽ እልክልሽ እና ራስሽ ትታዘቢዋለሽ። እግዚአብሔር ራስሽ ትታዘቢዋለሽ። ዲቦራ፣ ራስሽ እንድታዩ ይፈልጋል ማንም አይደለም፣ ራስሽ አይተሽው። ይሄ የመጨረሻችን ያልሽ ላስት፣ ይሄ የመጨረሻ ይኗልሽ

እኔ ሁለተኛ በዚህ ሰዓት ግቢ እንዳትሉ። ዲቦራ፣ እኔ ለእናንተ ብዬ እየገባው ሁሌ እኔን ማቀሳሰር ማስጠቆር ነው። ስለዛ ነው ራሴ ሰዓት ሁሌ ይገባለሁ። እንግዲህ በኋላ እኔ እንጃ፣ በላይ ሆነ ማይ አይ፣ ገብታለች፣ ገብታለች። ለምን ክፍተት መፍጠር የለባቸውም። ገባቸው ላፊ ይበሏት፣ ሄዱ። ማሜ ማሜ፣ አሁንም እናወራለን ግን ማለት እኔ ለእሷ ብዬ ነው የገባሁት። እናቴን እንሳይ እሷ አብረን እንድንጫወት ብዬ ሁሌ ጠዋት ጠዋት እንገናኝ ስለምንችል ተባብለን ዲቪ እንዲሁም ልተኛ ስል ማሜ እንቅልፍ የመጣ እንደሁም እያልኩ አልነበረ ልተኛ ስል ምናምን ነገር ነበር። ከዛ ለእሷ ብዬ እሺ ብዬ ገባው ላኪ በሏት አይሄዱና ጻፉ ዋለ ዲቦራ ባናቸውደበረኛ ሙድ ነው። ቀልድ ጫወታ፣ የሚያስቅ ነገር እዚህ ጋር ምናምን ካልሆነ በስተቀር ሪል የሆነ ጥል አያስፈልግም።

በቃኝ ሪከር መውራ ከፈለች ነው ደዊልኝ፣ እናወራለን። በቃ ሪከር ድሳለጭኝ ሽ በላይ ነው ቅጣት ፋሚሊ ለፈለጋችሁ ሸርጋችሁ ማስቀጣት ትችላላችሁ። አንድ ሰው ሁለት ሰው ነው የሚቀጠው። ግላብ ይቻላል። ጌሙ በበቃኝ ነው ፋሚሊ በቃኝ

እንደውም እኔ ሉጣ ምናምን እያልኳችሁ ማለት ማሜ ሁለት ሺህ ሆነ እኔ ሶስት ሺህ ሆንኩ፣ እሷ ደግሞ ሁለት ሺህ አምስት መቶ ሆነች። ከዛ አንድ ደገምን፣ ተረዳችሁ? አንድ ደገምን። በቃ ሁሌ እሷ ሁሌ እንዲህ ነው ችግሯ። ከዛ ጋይ ስታስታውስ አላችሁ ይሄ መጨረሻችን ነው ላስታችን እንጫወት አለ። እመቤቴን አውጥቼ ቦዝተአለሁ። ይሄ መጨረሻችን ነው ላስት እንጫወታለች። ከዛ ለምን አንቀጥልም ስላት ነው ይሄ መጨረሻችን ነው አለችኝ። እሺ አልኩኝ። እንዴ ደግሞ ኮ ብንጫወትም እኮ አሸንፍ ያለው እኮ ዋን አንድ አሸንፍ ያለው። ከዛ እሱ አንድ አሸንፍ አለ። ብንገጥም ማሆን ባሸንፋት ትቀጣለች። አማሜ ቢያሸንፍስ? ከዛ ደግሞ ሌላ ልንቀጥል ማርያምን ስላለች ነው እንጂ ባትል እጫወታለሁ እሷ ናት ምክንያቱ። እኔ እወጣለሁ ያልኩትኝ ኮመንታተር አለ አይደል ሀብታም እንዲያደረጉ ማሜ ሉጣላችሁ ሉጣላችሁ ስላቸው፣ እንዲያውም ውጭ ውጭ ብለው ሲጽፉት ሀብታም ማታደረጉ ከሆነ እወጣለሁ ምናምን አልኩ። እኔ ከነ ኮሜንት ጋር ነው እንጂ ከሷ ጋር አይደለም። እኔ ቁጭ ብዬ ልጫወት ነው እስከ ኤይት ድረስ እስኬት አልኩ እስከ ትሪ ድረስ እጫወታለሁ። ያለ ተመካክረን ነ ማለት ተነጋግረን ይገባል። አሁን ውጭ በእናትሽ ቆረቆረ እናትሽ ነሱ ማስመሰል ደንቆሮ ልጅ እኔ ቤት ሜምበር ሰማንያ ጊዜ እየሆንሽ ሽን አትክፈች ገና አስር ሺ እኮ አልገባችም እኮ እሱንም እኮ አሁንም እኮ ገይስ አሁንም እኮ እንትን ብትል እኮ አስር ሺ አልገባችም እኮ አታሸንፍም እኮ አስር ሺ እኮ አልገባችም እኮ ቺ ባክሽ ነ የውጭ ቅማላ ማየ